ብዙ ጊዜ የሆነ ተቋማት ላይ ምናምን ስትሄድ በካሜራ እይታ ውስጥ ኖት ምናምን የሚል ነገር አለ እና ዝም ብሎ ስጋት ይገባሃል። ወንጀል ባሰራ ምንድነው እያደረግኩ ያለሁት ምናምን ብለው ወደ ራስ የምትመለስበት ሁኔታ አለ። ማለት እንቅስቃሴንን ራሱ የሆነ ኮንትሮል ታደርጋለህ። ኖርማል እንቅስቃሴ ብላ እንትን ትላለህና፣ የሴኩሪቲ ካሜራዎች እንዲህ የሚል እሳቤ ለምሳሌ ንብረቱ ከጠፋ በኋላ ምንድን ነው ለእኔ የሚጠቅመኝ ምናምን የሚል ነገር ውስጥ ሊገባ ይችላል። አሁን ከተሞቻችን አካባቢ የሚሸጡት የሴኩሪቲ ካሜራዎችን ምናምን ስታይ ያን ያክል አድቫንስ ያልሆኑ ሊሆኑ ይችላሉ። ማለት አሁን ላይ ዋየርለስ ሆነው ከዋይፋይ ጋር ኮኔክት ሆነው የትም ባለህበት ቦታ ሆነ በምትጠቀማቸው ስማርትፎኖች ኮንትሮል የምታደርግበት ሁኔታ ሊኖር ይችላል። ግን ብዙ ጊዜ ሱቆች ላይ አሁን አንዳንድ የተለቀቁ ቪዲዮዎችን ምናምን በምታይ ሰዓት ላይ ሴኩሪቲ ካሜራዎቹ ቪዲዮ ስቶር ይደረጋል አይደለም። ያንን ስቶር የተደረገውን ነው በኋላ ላይ እንደ እንትንም እንደ ኢቪደንስም ለፖሊስ ማስረጃነት ምናምን በሚቀርብ ሰዓት ላይ ኦልሬዲ ስርቆት ከሆነ ስርቆቱ ከተፈጸመ በኋላ ነው አይደለም። እንትን የሚለው አሁን ላይ ደግሞ ፌስን ሪኮግናይዝ እንትን የሚሉ ዲቴክት አድርገው ማን ነው ምንድን ነው ምንድን ነው የከወነ ያለው አዲስ ለየት ያለ እንቅስቃሴ እዛ ቦታ የተከናወነ ነው የሚለውን አላርም የሚሰጡ አይነትም ስላሉ፣ ሞር ሴኩሪቲ ካሜራዎች እዛ ጋር ስቶር የተቀረጸውን ቪዲዮ እና ምስል ስቶር አድርገው ድርጊቱ ከተፈጸመ በኋላ መከታተል ብቻ እንዳልሆነ ያው ተመልካቾቻችንም በዚህ መልኩ እንዲረዱት ነው። ብዙ አይነት አለ ለማለት ነው።